ና ብሩኬ ዛሬ እንግዲህ ብቻቸውን ተገናኝተው ብዙ ነገር አውርተዋል። በትናንት ነው ቪዲዮ እንግዲህ ሁላችንም በጣም ልባችን ተሰብሮ ነበር። ሶሲ ነው ስሟ። ሶሲና ብሩኬ እንግዲህ ያደረጉትን ቆይታ በውስጥ መስመር እንደዚህ በዩቱብ አንዳንድ ልጆች እንግዲህ እውነተው ይሄ ነው እያሉ በጣም ብዙ ነገር። እኔ ግን በነገራችን ላይ ይቺ ሶሲና ምናምን ነገር የምትባለች በጣም ነው የምታስጠላኝ ማለት ነው። በጣም እንዴት በሰው ህይወት እንትላለች። ብሩኬን ብቻህን ና ሲባል እሷን በኋላ እያስከተለ

ይመጣል ማለት ነው። እሷ ደግሞ ብቻሽን ስትባል ደግሞ እሷ ደግሞ ብሩኬን እያስከታች መጣለች። እና ይሄ ጥሩ አይደለም። እኔ ከሀይሚዬ እራስ እንድትወርጅ እንፈልጋለን ማለት ነው። ሀይሚዬና ብሩኬ መቼም መቼም ቢሆን አይለያዩም። ግን አንድ ነገር ያስታወልኩት ነገር አለኝ። እሱ ምንድነው ትሉኝ ያላችሁ እስኪ እናንተ ያያችሁት ነገር ኮሜንት ስር አስቀምጡልኝ። ሀይሚዬ ወፍራለች አልወፈረች? በደንብ ነው የወፈረች ማለት ነው። ግን እኔ እንጃ ምንበልደ ይሆን። አሁን ባለፈው በጣም ነበር የከሳች። እንዲሁም ጋሽዬ ያገኘሽውን ምግብ ምናምን ነገር አተምረጭ ምናምን ነገር፣ በጣም ከስታለች እኮ ባለፈው። ወይኔ ወይኔ፣ በጣም ነበር የከሳች ሶስትና የመጀመሪያ ጊዜ ፕራንክ ያደረጓት ጊዜ። እና ብሩኬ ደግሞ በጣም ተሳስተሃልኝ። እንደዚህ አይነት ፕራንክ አስለን ጥሩ አይደለም ማለት ነው። አሁን አንተ አልጋ ቤት ይዘህ እሷን መግባት ጥሩ አይደለም። ሁለተኛ ደግሞ ሀይሚዬ በቃ ይችል ልጅ አታምናትም፣ አትወዳትም፣ በጣም የምታስብላት ስለዚህ ለምንድን እንደዚህ ታደርጋለህ ማለት ነው እና እንግዲህ በቃ ትናንትና ዳኒ ነው የሶስትና ፍቅረኛ እሱ ከሀይሜዬና ማለትና ብሩኬና ሶሲ የሚያረጉትን ቴክስት የሚያረጉትን ሁሉ ነገር እንትን ብለዋልኝ አሳይቷታል ማለት ነው እና ሀይሚዬ በጣም ተቆጣለች። ዛሬ እንግዲህ እንላይ ምናምን ነገር ብሎ ነበር፣ ዛሬም ብቻውን ቢመጣ ጥሩ ነበር። ከዚያ በኋላ ያው እሱም ብቻውን መጣ። ከዚያ በኋላ ደስ ብሎኛል ምናምን ነገር አለችው። ለምን ስላተኝ ዛሬ ብቻ ስለመጣ እንደዚህ እንደዚህ አለችው ማለት ነው እና ብሩኬ በጣም ትሳሳት አለ ተው ሀይሚዬን አታስከፋት። ማለት ነው ሀይሚዬ ደግሞ እንግዲህ የሚዲያው ጨረቃ፣ የሚዲያው መሪ፣ የኛ ልዕልት ማለት ነውና እንግዲህ ሁላችንም በጣም አዝነናል፣ ግን እና ሀይሚ ሁሌ ጭቅጭቅ፣ ወይኔ! አንድ ቀን ሁለት ቀን ደህና ይሆንና ከዚያ በኋላ ደግሞ መልሰው ደግሞ ይጨቃጨቃሉ፣ መልሰው ደግሞ ይጣላሉ። አረ አሁንስ በጣም ያስጠላ ማለት ነው እና እኛ የምንጠብቅ እናንተን ጥሩ ቪዲዮ እንድታመጡ፣ እንድታዝናኑን በቃ የሆነ የሆነ ነገር እኛን ፈታ፣ ዘና የሚያደርግ ነው እንጂ እንደዚህ ሁሌ ጭቅጭቅ ምናምን ነገር አይሆንም ማለት ነው። እኛ በመዳም ስራ በመዳም ስራ እንደ ስንጨቃጨቅ ነው ላለ ነው አመተን ደግሞ በእናንተ ቪዲዮ ዘና ፈታለን ማለት ነው እንጂ ሁሌ እናንተን ጭቅጭቅ መስማት መሮናል እና ብሩኬ ማለት ስተመለስ ሶሲ ከብሩኬ ጋር ግንኙነት ሽን የሆነ ጓደኝነታቸውን አቋርጠሽው ከባልሽ ጋር ሂጂ ማለት እንግዲህ ባሏ ዳኒ ነው። ዳኒ ደግሞ ዝም ብለህ ሚጃ ብቻ ዳኒ ብዙም አይመቸኝም። ያ ጥሩ ልጅ ነው ግን ቢሆንም አንዳንድ የሚያደርጋቸው ምናምን ነገር ለኔ ለኔ ያው አልተመቸኝም እና ብቻ ያው ሀይሚዬን አትንኮ ነው የኛ ጥያቄ፣ ሀይሚዬን አትንኮ ነው የኛ ጥያቄ። እና ሀይሚዬ ደግሞ እንግዲህ በጣም መግሯታል፣ በጣም በጣም አስጠልቷታል። በተለይ ደግሞ ቴክስቱን ስታይ እንግዲህ ቁጭ ብድግ ቁጭ ብድግ ስትል በጣም ነው ያሳዘነች። አንድ ሰው እስከ አምስት ሰዓት እስከ አራት ሰዓት ቪዲዮ ኮል ምናምን ነገር እንዳለቸው፣ ሃይሚዬ ከእህት ጋር ከወንድም ጋር ምናምን ያም አስቸኳይ ጉዳይ ከሆነ እንደዚያ ነው እንጂ ዝም ብለው 24 ሰዓት ሙሉ የሚያወሩ ከሆነ ጥሩ አይደለም። ብሩኬ ደግሞ ደሞ ሃይሚዬ ናት ያንተ፣ በቃ ውበትህ፣ ያንተ ሁሉ ነገር ሃይሚዬ ናት እንጂ ሌላ ሴት እየመጣ ቢለጣጠፍ ምን እምል ምን እምል እጥሩ አይደለም። እና ብራንካችሁን ደሞ አቁሙልን እኛ የእናንተ ፕራንክ በጣም ነው የደበረን። ማለት ይሄ ፕራንክ ቢሆን ስራ ይሆን አላውቅም። ሁሌ ስራ ነው፣ ሁሌ ፕራንክ ነው፣ ሁሌ እንደዚህ ነው እንዴ? ወይ እውነቱን አትነግሩንና ህዝቡን ደግሞ አታጨሉት። ሁሉም በጣም መሮታል ማለት ነው። ኧረ እባካችሁ፣ እኛ ምንፈልግ የእናንተን ደስታ ነው እኛም የምንፈልግ እናንተ እንደዚህ እንደዚህ ነው ትባላችሁ። እናንተ ግን አሰሙም አንድ ቀን እኳ ጥሩ ቪዲዮ በቃ ሰርተው ይታይ እንትን አይሉ። ግን በግን በነገራችን ላይ የሆነ ጥሩ ቪዲዮ ሲሰሩ አይታይላቸውም። እንደዚህ እንደዚህ ያለ ደግሞ ሲሰሩ ደግሞ የህዝቡ የሚወደውን ነው መሰለኝ እነሱ የሚሰሩ። እና ቤተሰቦች እንግዲህ ሀይሚዬን ሶሲ ያው ብዙም አትመቻትም፣ በተለይ የመጀመሪያ ፕራንክ ካረገቻት በኋላ በቃ አታምናትም። አስልጅቷ የምትታምን የምትታምን አትመስለኝም። እኔ እንጃ ብቻ አላውቅም። እና ቤተሰቦች እንግዲህ በሌላ ቢሮ እስከምንገናኝ ደህና ቆዩልን እላችኋለሁ። ብቻ እንግዲህ ሀይሚዬ በጣም አሳዝነኛች። በጣም በጣም ግን እኔ ሀይሚዬ ስለወፈረች በጣም ደስ ብሎኛል። በጣም እኮ ወፈረች። እንዲህ ትክብላችሁ ማያት ፊቷን ማቀርባችሁ ያል በጣም ዱቡሽ ቡሽ ቡሽ ያሉት ዱቡሽ ቡሽ